አለ እንጂ ምን መፈለግ ራሱ እኮ ያስፈልገውም። አንደኛ አሁናዊነት ወይም አሁን ላይ መሆን ነው አለ ዋነኛ ሚሽኑ። የምንጸልየው ጸሎት ከአባታችን ይጀምራል። ማይንድፉልነስ ወይም ደግሞ አሁን ላይ ማተኮር፣ አባታችን ወይ በሰማያት የምትኖር ብዬ የዕለት እንጀራችንን ዛሬ ስጠን ነው ምለው። ስለ ነገ ስለምበላው አይደለም እምጸልየው ስለ ዛሬ ነው። ኢትበሉ ለጌሰም ስለ ነገ አትበሉ፣ ነገ ለራሱ ያስባልና ይላል መጽሐፉ። ስለ ነገ አትጨነቁ ነገ ለራሱ ያስባል፣ እንደውም የነገ ክፋቱ ይበቀዋል ይላል። የቀኑ ክፋቱ ይበቀዋል እና ስለ ነገ አታስቡ ይላል። ስለዚህ በተደጋጋሚ መጽሐፍ ቅዱስ አሁን ላይ እንድናተኩር፣ በትናንትናና በነገ ምክንያት አሁናችንን ሉዝ እንዳናደርግ የሚያስተምሩ ብዙ መጽሐፍ ቅዱስ ሀሳቦች አሉ። ከዛ ውጪ እንደ ዮጋ አይነት ፕራክቲሶች ዮጋ ስትሪክትሊ ሌላ አምልኮ ነው። እዚ እንደ እሱ ላይ በተጨምር ደስ ይለኛል። አሁን ብዙ ሰዎች ይከራከራሉ። እኔ ከአምልኮውን ሳልሳተፍ ሰውነቴን ባፍታታ ምን ችግር አለው? ይሄ ምን ችግር አለው? የሚያመጣው ጣጣ ል ይሄ ምንድነው ስጋ ስጋውን ሳልበላ መረቁን ብጠጣ ምንም ችግር የለውም አይነት ነገር ነው። አንደኛ ምን አይነት መንፈስ እየጠራ እንዳላናቅ ምንም ችግር ከሌለው እዛ ጋር የሚደረጉት ሪቹዋሎች ለምን ያስፈልጋሉ? ለስፖርት ለስፖርት ከሆነ ሰው በራሱ መንገድ ማድረግ የሚችላቸው ብዙ ነገሮች አሉ። አንደኛ የሚደረጉት ሳይኖች በሙሉ የምንቀመጥበት መንገድ፣ ጸጥ ምንልበት፣ የምንበረከክበት ምናምን፣ እያንዳንዱ ነገር ፖዞቹ በሙሉ የሆነን ነገር ኢሚቴት እያደረግን ነው። ከፍ ሲል የሆኑ አራዊትን የሆኑ እንስሳትን አይነት ሙቮች የሆኑ አይነት ፖዚሽኖችን ኢሚቴት የማድረግ ስራ ነው ስለዚህ ሳያውቀው ሰውየው አውቆት የሚሆን ሳያውቀው የሆነ አይነት ከልት ውስጥ የሆነ አይነት ሪቹዋል ውስጥ እየገባ ነው። በስፕሪቹዋል አይን ማየት ደረጃ ላይ ቢደርስ ምን አይነት መንፈስ እየጠራ እንዳለ ከምን ጋር ኮኔክት እያደረገ እንዳለ አይታወቅም። ማለት ይሄ እኔ አላምንበትም እኮ ግን ሰግድ አለው እንደ ማለት ነው። አሁን አንድ ክርስቲያን ያልሆነ ሰው ማያምን ሰው ምን ችግር አለው ብጾም፣ ብጸልይ፣ ባስቀድስ፣ ብሰግድ፣ ጠበል ብጠመቅ ግን አላምንበትም እንደ ማለት ነው። የዚህ ሪቨርሱ ማለት ነው። ስለዚህ ምን አይነት መናፍስትን እንደምንጠራ ምን አይነት ክፉ ነገር በሰውነታችን ላይ እንደምናመጣ አናውቀው። በነፍሳችን ላይ ምን አይነት ነገር እንደምናመጣ አናውቀው። በዛ አይነት መንፈሳዊነት ደረጃ ላይ ብንሆን ኖሮ ይታየን ነበር፣ ግን ስለማይታየን በቃ ያ ሃይማኖት ነው። ስትሪክት ይህንን መወሰን ያስፈልጋል። መምህር የምታመልኩትን ዛሬ ምረጡን ያለው ስለዚህ መምረጥ ያስፈል እስከ መቼ በሁለት ሀሳብ ታነክሳላችሁ ነው የሚለው። እና ከዛ ውጪ ሜዲቴሽን፣ ጸጥታ፣ አርምሞ እነዚህ ነገሮች ከክርስትና የተወሰዱ እጅግ በጣም ፕሮፋውንድ የሆነ ካልቸር ያለበት ቤተክርስቲያን ውስጥ ያለ ነው። አንደኛ ጾም ኢንተርሚተንት ፋስቲንግ ተብሎ ስሙ ተቀይሮ በኤክስፖርት ስታንዳርድ ሄዶ መጥቶ ካልሆነ በስተቀር ጾም ነበረ እኛ ጋር ሆነ። ያህል ሰዓት መብላት፣ አንድ ጊዜ መብላት ምናምን ምናምን የሚለው ማለት ነው። እኛ ጋር የኖረ ነው። ጾም ዘወትር ይባላል። እኛ ነጭ ነቅቶት ሲመጣ የሆነ ነገር አዲስ ነገር ይሄ ቆዳ ከዚህ ሄዶ ሌዘር ተብሎ እንደሚመጣው አይነት ማለት ነው። አንደኛው፣ ሁለተኛው በጣም የሚገርም የሜዲቴሽን እና የቴራፒ መጽሐፍ መዝሙረ ዳዊት ነው። ለየትኛውም አይነት ስቴት ኦፍ ማይንድ ለየትኛውም አይነት ሰው ምድረ በዳ ላይ ብቻውን ቢሆን መዝሙረ ዳዊት ከያዘ ብቻውን አይደለም የሚባለው ማለት ብቻውን ምንም በሌለበት በረሃ ላይ ቢሆን እጁ ላይ መዝሙረ ዳዊት ካለ ብቻውን አይደለም። መዝሙረ ዳዊት ላይ በጣም ደስተኛ የሆነ ሰው ደስታ አለው በእግዚአብሔር ደስ ይበለን ይለዋል። በጣም ሐዘን ላይ የሆነ ሰው ጥልቅ ሐዘን ላይ ያለ ሰው ዳዊት ጥልቅ ሐዘን ላይ ሆኖ ያናግረዋል። መዝሙረ ዳዊትን የጻፈው እንግዲህ አብዛኛው ሰማንያ ምናምኑ የሱ ነው። የቀሩት ሌሎች ሰዎች ከሱ በፊትና በኋላ የኖሩ ሰዎች መዝሙር ነው እና በሱም ዘመን የነበሩ እና በዳዊት መዝሙር ውስጥ ሁሉም አይነት ስቴት ኦፍ ማይንድ አለ። ለዳዊት የእኔን ጉዳይ ማነገረው እስኪባል ድረስ ሁላችንም አንዳንድ እንደውም ጸሎቱ ሁሉ አይመስልም። አንዳንዴ ዳዊት ከፈጣሪ ይጣላል። አምላኬ አምላኬ ለምን ተውከኝ? አንተማ እኔን መስማት ከኔ ርቀሃል። አንተ ትመሰገናለህ በክብር፣ እኔ ግን እዚህ እየተሰቃየሁ ነው ይላል። ለምን አተሰ ለምን ትተኛለህ? ለምን ትነው አቤቱ ንቃ፣ ለምን ትተኛለህ? ይላል ዳዊት። አሁን ለእግዚአብሔር ለምን ትተኛለህ ይባላል? ማንም ደፍሮ አይልም። ግን አንዳንዴ ምን ነው ተው ከኝ የምንልባቸው ሞመንቶች አሉ። ያን ሞመንት ዳዊት ብሎታል። አንዳንዴ አግሊ ቶቶቹንም አልደበቀም ዳዊት። አሁን ብስጭት ብሎ እንደው የሚበድሉኝ በድላቸው እንዲያደርጋቸው ይላል። አሁን ይህ ጸሎት ይገባልት ያለሻል ግን ሰውኛ ነው። አይምሮ ማሰብ አያቆምም፣ አደለ? ስለዚህ ዳዊት ከእግዚአብሔር የሸሸገው ሀሳብ የለም ማለት ነው። አስቦት የተወው የለም፣ አፈሰሰው። የውስጥ ሀሳቡን እግዚአብሔር ፊት አፈሰሰው። ስለዚህ ጥልቁ መረጋጋት፣ ጥልቁ ሰላም የሚገኝባቸው ጸሎቶች፣ ሱባያት፣ የአርምሞ ጊዜያት አሉ። ስግደት እኛ ትልቁ ሜዲቴሽን ጸሎት ነው። ከጸሎት በፊት በነገራችን ላይ ሰው ጸሎት ከመጀመሩ በፊት ለሆነ ያህል ሰዓት ቁጭ ብሎ ዝም ማለት አለበት። ማሪ ሳቅ በጣም ጥልቁ ጸሎት በእግዚአብሔር ፊት ዝም ብሎ መቀመጥ ነው። ወደ ጉዳዩ አይገባም። መጀመሪያ አንተና እግዚአብሔር ብቻችሁን ጸጥ በሉ። ስ እሱ ራሱ በጣም ጥልቅ ጸሎት ነው ልብን ለሚሰማ አምላክ ሙሴ እኮ በጣም ጨንቆት ይገርምሻል፣ በግራ እስራኤላውያን እረ ልልሞት ነው እያሉ ይጮሃል፣ በቀኙ የፈርዖን ሰራዊት እየበረረ እየመጣ አዋራ እያቦነነ ነው። ህዝቡ ይጮሃል፣ ፈርዖን ይጋልባል። በቃ ግራ ገብቶት ዝም ብሎ ጸጥ አለ። ጸጥ ሲል እግዚአብሔር ምንዳሉ ታውቂያለሽ ለምን ትጮህብኛለ? ምንም አላለም ሙሴ። ከህዝቡ ጩኸት በላይ የሙሴ ዝምታ ተሰምቷል። አንዳንዴ ስፒች ለስ የምትሆኝበት ነገር አለ አይደለ? በቃ መተሽ እግዚአብሔር ፊት ቁጭ ስትይ ያ ዝምታ ራሱ ይተከል። በዝምታ ውስጥም እግዚአብሔር ነበር የለ፣ በጩኸት ውስጥ አልነበረም ይላል፣ በዝምታ ውስጥ ግን አለ። ክርስቶስ የማይረሱ ዝምታዎች ነበሩት። ህዝቡ ይሰቀል ይሰቀል እያለ ይጮኻል፣ ስቀለው እያለ ይጮኻል። አይሁድ የቄሳር ጠላት ነሱን ካልሰቀልክ ይላሉ። ጲላጦስም ምንድን ነው ያስጨነቀው? የጌታ ዝምታ ከነሱ ጩኸት የክርስቶስ ዝምታ ረብ ሾታል። ስለዚህ ከንግግር የሚሻሉ ዝምታዎች አሉ፣ ሰላሞች አሉ እና በጣም ብዙ ከዛ የተሻሉ መንፈሳዊ አሮማቲክ ቴራፒ ምናምን እያሉ ሰንደል ምናምን እኛ ጣና ላለኛ ጋርእናና ዲፕሬሽን ውስጥ ካለ ኪዳን አድርስ ስና ኪዳን አድርስ የትም ድረስ ይባላል። በጠዋት ተነስተሽ ኪዳን አድርሰሽ ማይጠንቱን በዛ የሚገኘውን ሪሊፍ እናንተም በመቶ ሴሽን በመቶ ቴራፒ አታመጡት፣ ሰላም ያገኛል። እና አንድ የገባው ቃል አለ። መንፈሳዊነት ምን ያህል ከእግዚአብሔር የሚያገናኝ መሆኑን የምታቂው፣ እግዚአብሔር ምን አለ? ትእዛዜን ብትሰማ ሰላምህ እንደ ወንዝ በፈሰሰ ነበር። እና እንደ ወንዝ የሚፈስ ሰላም ከፈለገ ሰው መንፈሳዊ ህይወት በጣም ብዙውን ነገር ይተካል። በጣም ብዙ ሰው ቴራፒ ውስጥ ወይም ዲፕሬሽን ውስጥ ማን ነው ዲፕ የሆነ ሳይኮሎጂካል ዲስኦርደር ትራውማ ውስጥ የሚከቱት በደሎች ናቸው። ፎርጊቭ ከማድረግ የተሻለ መፍትሄ። እንግዲህ አሁን ይኸውልሽ እዚህ ላይ ዲፕሬሽንን በዚ እናንሳውና ብዙ ሰው ዲፕሬሽን ማለት ድብርት ይመስለዋል። ዲፕሬሽን ድብርት አደለም ማለት ወይም ስራ ሲያስጠላው ዛሬ ከቤት መውጣት ሰጅቶ ማለት አይደለም። ከዛ ከፍ ይላል ተፈልጎ የሚመጣም ተፈልጎ የሚሄድም ነገር አይደለም። አንዳንድ እኔ ሄልፕ የሚፈልጉ ነገሮችን በምክር ለማስተካከል አሁን ለምሳሌ ሱስ ያለበትን ሰው በምክር ለማስተካከል የሚሞክሩ ሰዎች ኦልሞስት አንድን በሽተኛ ጨጓራውን ያመመው ሰው መምከር ለምን ጨጓራ ነው ያማል? ተው እንጂ ሁለተኛ እንዳያማ አይባልም። ወዶ አይደለም ልክ? እና ይሄኛው እንደውም ያኛው ቢያንስ ቶፒካል የሆነ ወይም ሌላ ባዮሎጂካል የሆነ ህመም ነው። ይሄ ግን የውስጥ ነው። አይምሮ ህመም ደግሞ ከሌላው በጣም ከባዱ ህመም የአይምሮ ህመም ነው። ምንድን ነው የሆነ ነገር ቢኖር በምላጭ ነው የምታወጪው፣ አይደለም የሆነ ቁስል ወይ ምናምን የሆነ የገባ ስንጥርና ምላጭ፣ እንደዛ ቢሆን በምን ይወጣል ይባላል። እና አይምሯችን እጄን ሲያመኝ አይምሮ ነው የሚነግረኝ እጄን አሟል። እግሬን ሲያመኝ እግርና፣ አይምሮን ሲያመኝ ግን አይምሮ ታሟል ብሎ የሚነግረኝ ሌላ አይምሮ የለኝም። እና ለዚህ ነው ብዙ ጊዜ ደህና ነኝ እኮ የሚሉት። አይምሮ መምላ ያሉ ሰዎች ደህና ነኝ ይላሉ። እየሳቀ ነበር እኮ፣ እንዴት የተፈጠረ ስራ ገብቶ ነበር እኮ ትናንትና። እሱ እኮ በጣም ሳቂታ ተጫዋች ነው። እንዴት ተፈጠረ? ምናልባት ሳቁ መሸሻ ሊሆን ይችላል ኮፒንግ ሜካኒዝም ሊሆን ይችላል እና ወደ ጉዳዩ ስመጣልሽ ግን መንፈሳዊነት ጥቅሙ ይሄ ነው ተስፋ በተለይ ነቢየ እግዚአብሔር ዳዊት ነፍሴ በተስፋ ታድራለች በገንዘብ ታድራለች በሀብት በንብረት ታድራለች በሌላ ነገር አለ በተስፋ ታድራለች ዋዲ በተስፋሁ ታድር ነፍሴ እንግዲህ ነፍሴ በተስፋው ታድራለች በደንብ ገብቶታል ተስፋ ሰው ማሳደር እንደሚችል ማለት ነው አሁን እኛ የምንቀረጸው ይሄ ካሜራ ኦን መሆኑን ተስፋ ና የምንሳፈረው እንደርሳለን ብለን ተስፋ አድርገን እንኖራለን ብለን ተስፋ አድርገን ነው የምንወጣው የምንወርደው። የምንተኛው እንነሳለን ብለን ተስፋ አድርገን ነው። ስንሞትም እንነሳለን ብለን ተስፋ አድርገን ነው በትልቁ በትልቁ። ስለዚህ ተስፋ የሁሉ ነገር ነው። ሰው ያለ ምግብ ያለ ውሃ የሆነ ያህል ቀን መቆየት ይችላል። ያለ ተስፋ ግን በጣም ከባድ እና ሃይማኖት የሚሰጠው ትልቅ ነገር ወይም መንፈሳዊነት የሚሰጠው ትልቅ ነገር ምንም ነገር እንዳይደንቀን ያደርጋል በጎች በበረት ባይገኙ የተዘራው ባይበቅል ፍሬን ባይሰጥ እኔ ግን በእግዚአብሔር ደስ ይለኛል በመድኃኒቴ አምላክ ሐሤት አደርጋለሁ ይላል በቃ የመጨረሻው ደስታ የመጨረሻው ሰላም የሚገኘው በእግዚአብሔር ተስፋ በማድረግ ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ መልካም ነው ይላል መጽሐፍ ቅዱስ ማለት ስራ ስራ ማለት አይደለም ግን ከሌሎቹ ስራዎች በላይ ተስፋው ነው ኃይል ያለው። ሌሎች ስራዎችንም ለመስራት ጉልበት የሚሆነው ተስፋው ነው። አንደኛ እግዚአብሔር ከኔ ውጭ የፈጠረው እኔን የሚመስል ሰው የለም። እያንዳንዱ ሰው የእግዚአብሔር ማስተርፒስ ነው። አንተን የሚመስል ሌላ ሰው የለም። ልትም ሊመሳሰል ይችላል እና እያንዳንዱ ሰው ለየብቻው ለየብቻው የተለያየ ሰው ነው እና እኔ ኖርኩ አልኖርኩ ምን ይጎላል ከማለት ያለ እኔ ምን ትሆናለች ይቻለም ወደ ማለት የሚያሳድገው ሰው ወርዙን ሲያውቅ፣ እንግዲህ በስም ማወቅ ብቻ አይደለም፣ እግዚአብሔር የፀጉራችንን ቁጥር ሁሉ ጭምር ያውቃል። ሰው ሃይማኖት ሲሆን እግዚአብሔርን በማመን ውስጥ ሲሆን የፀጉሬን ቁጥር ሳይቀር ፈጣሪ ያውቀዋል ብሎ በዚህ ደረጃ በፀጉሬ ቁጥር ልክ የሚንከባከበኝ አካል አለ ብሎ ማሰብ ለህይወት በጣም ትርጉም ይሰጣል፣ በጣም ትርጉም ይሰጣል። እና የኛ የእኛ አለመኖር ደግሞ የሚያጎለው ነገር እንዳለ መምጣታችን ለዚህ ምድር የሚጨምረው መሄዳችን ደግሞ የሚጎዳው የሚያስከፋው አካል እንዳለ ለማሰብ ይረዳል መንፈሳዊነት